በማርያም ታዛ አሁን ዛሬ ነው መጣጋታችሁ። ቀስ ብለሽ ውጪ ካለሽ እንዳትወጪ። ሀቢብ እቺ ታውቃታለህ፣ አንዳታሳይ አሳዩ አሳዩ። ግን ለምን ለምን ፋሲካዬ ለምን ትጎዳብናለች? እኔማ ብዬሻለሁ። ብየሻለሁ የኔ ፍቅር፣ አንተ ሀቢብ ብለሽ፣ ዶክተር ሀቢብ ዶክተር ሀቢብ ብለሽ አውጪ። ጸጋ ተልከሰከሰች። አዎ ጸጋ ተልከሰከሰች። አዎ ፋሲካዬ፣ ወደ ቤይሩት መጥተዋል። እናቴ አልመጣም፣ ባሌ ዱባይ ላይ ነው ብቻ የምትዩ እህ እህ እህ

ፍላወር ስጡ። አሁን ሞቅ ሞቅ ደራ ደራ ይበል። ፍላወር ዳጋብላክ ፍላወር ስጡ። የመላጣ ልጅ አለችው። ሷ ደግሞ አይ፣ የመላጣ ልጅ አው። ሞቅ ሞቅ ይበል። ተለበሉ ተለበሉ። ትንሽ ድገምኝ አላት። ያው ትንሽ ድገሚ። ትሪፕል ወይ ወይ አቋርጠዋለሁ ወይ ትሪፕል ወይ ትሪፕል፣ አዎ፣ ተጣሉ። አትያዛት፣ ትሪፕል፣ አትያዛት፣ አትያዛት፣ ማርያም። እነዛ ጓደኞቹ አፈልግም ስለው እነዚህ፣ ባከሽ አይነፉም። እናትን እዩ፣ አይነፉ ማለት ፋሲካ ጋር ያትነፊም እንዴ? ተጫወተብሽ ተጫወተብሽ። እህቴ እህቴ እህቴ እህቴ ትሪፕል ጋይስ፣ አረ ትሪፕል ነውጡ። ኮሜንት አልዘጋም እንዴ? ትሪፕል ወ ትሪፕል ፋሲካ ያው ዲሌት ሊያደርገው ነው። ቶፕ ላይ እየገባ ነው። አሳይን በዩ እዛ ያለሽ አሳይን በዩ አሳይን በዩ አሳይ ሌላ የለም እሱ ብቻ ነው። ማታ አለ። እንዴት? የትኛው ብዬ የትኛው? ላነብብ ቴክስቱን የተጻጻፉት። ቀኑን መች ነው? ቀኑን ቆይ፣ ቀኑን የመጨረሻ የመጨረሻ የመጨረሻ ቀን ነው። ደለተ ማለት ነው። ደለተ ማለት ነው። ይው ወንዴ ነው። ተይ እሺ፣ ለምን ወይኔ ነው? አሁን ወይኔ ወንዴ፣ ቆይ አንዴ፣ ቆይ እኔ ጋ ነው። አንዴ

አለ ሀቢብ፣ ይኸው እኔ የአንቺ ነኝ። ከዛ እያማረ ካለች እሷ ደግሞ መች ነው ቀኑ? መች ነው የመጨረሻ? ትናንትና ነው እንትን የተደራረጉ ይሄ ትናንትና ነው። ማርያምን በይ እስኪ አታወሪኝም? ያው ምን ሆነች ነው ከነቀኑ አታወሪኝም አላት። ከነቀኑ ከነቀኑ ተፋቱ። መቃቀር የለባችሁም እናንተ እሱ በይሩት ድረስ እየተከሰከሰ ፓኬሽን ብሎ መጥቶ ከሱዋ ጋር ልጠጣ ማይላ ላለፈ ታሪክ የለም፣ አውቃ ነው ምናምን ብሎ ስታይ እኮ ነው። አይ ብላ ያሳየችሁኝ። አሁን መጣላት አለባቸው ሁለቱም። አዎ መፋቀር የለባቸውም፣ መጣላት አለባቸው። ትክክል ላይ ማይላቦች፣ እስኪ ንገሩኝ የእኔ ፍቅሮች። አንተ ባለ ትዳር እውነት ነው?

እኔ ቆይ እሺ፣ አንቺ አንድ ጥያቄል ልጥቀሽና መልሺ። ይቅርብሽ ይቅርብሽ፣ አንድ ጥያቄ ልጥቀሽና መልሺ

ግን እሷ አንቺን ለመደበሪያ ኔ ያሹ የያዘሽ የእኔን አፍቅሮኝ ነው ያለችው። ልጅቷ ለአንቺ ቅምጥ ሊያደርግሽ ነው ያልኩሽ። እኔ አንቺ መደበሪያ ሊያደርግሽ ነው እኔ እንግዲህ፣ ለቁም ነገር የሚፈልገው የኛ ያልኩሽ ወይ እኔ ነው የፈቀዱ ማለት ነው ግ

እሷም አልኩ ኮኮ ሴቶችን ስትናገር፣ አንቺ ቆይ፣ ችግር የለው፣ ችግር የለም። እሺ

እኔ ላዞም እየሰደብኩት ነው አትበሉኝ። ሁለቱ መፋቀር የለባቸውም። ፋሲካ ምስኪናት፣ የዋሃናት እየ ረሳጣቢ አትምጪኝ

እስኪ ነዳጅ ነዳጅ ነጃ ቤንዚን እየጨረስኩ ነኝ። ነዳጅ ቡሽ ቡሽ ቡሽ አብሶ እዚች ጋር እንዳትጽፉበ ውስጥ አዎ ስታሪዬ ቡሽ

ትወልፍ ነው። አፕሪል ትወልፍ 26 ቀን ነው የቀረው። መቼም እኔ ጊፍት ምናምን ስጡኝ አላችሁም። መጣችሁ ኮፕሊንግ ታፕ ታፕ ካረጋችሁልኝ በቃ አንበሳ እንደሰጣችሁ ምነው የማስበው